ተጠንቀቁ፣ ስሙ! የፈራ ይመለስ። ልብ ያለው የማይፈራ ሃይማኖቱን የሚወድ ኢትዮጵያን የሚወድ የኦርቶዶክሳዊት ተዋሕዶ ልጅ የሆነ ደግሞ በጥንቃቄ ይስማ ያዳምጥ። ዓለም በሁከት በትርምስ ከገባች ጊዜያት አልፈዋል። ዘመናትም ተቆጥረዋል። ለዓመታትም እንዲሁ ተሰድረዋል። አሁን ላይ ግን መከራና ስቃይ ምጥ፣ የምጥ ቀን፣ የጣር ቀን የሆነባት ኢትዮጵያና ኢትዮጵያዊት ኦርቶዶክስ ተዋሕዶ ሃይማኖት ናት። ኦርቶዶክሳዊት ኢትዮጵያም በፈተና ውስጥ ናት። በኦርቶዶክሳዊት ተዋሕዶ ሃይማኖት የጸናች የተከበረች፣ የታፈረች፣ የተወደደች ኢትዮጵያ ዛሬ ደፋር በሆኑ አላዋቂዎች፣ ወንበዴ በሆኑ ደፋሮች፣ ትቪታም በሆኑ የመርካቶ ቄሶች ታውቃለች። ይህንን ቪዲዮ የምቀርጽላችሁ መልእክቱን የማስተላልፍላችሁ እስከ ዛሬም የምታውቁኝ ወንድማችሁ ያዕቆብ ዘልበረድ ፈጠነ ነኝ። ይህ ዘአርስጣላብ የተሰኘው ዩትዩብ ቻናል ነው። አሁን ለሚፈጠረው ነገር በቤተ ክርስቲያን ለተነሳው ሁከትና ትርምስ ከአሁን በፊት ከአባቶችን በኢንተርቪው ያቀረብኩላችሁም በድምፅ ቀጥታ፣ ከዛም ደግሞ ራሴም ከአባቶቼ የሰማሁትን የምነግራችሁን ልብ ብላችሁ እየሰማችሁኝ እና እየተከታተላችሁኝ የነበራችሁ እህት ወንድሞቼ በመላው ዓለም የምትገኙ ሁላችሁ ይህንን ነገር ስነግራችሁ አዲስ እንደማይሆንባችሁ ግልጽ ነው። ነገር ግን የዛሬን ቪዲዮ ብቻ አይተው ደግሞ ኮሜንት ለመስጠትና ለመትቸት እጃቸው የፈጠነ ምላሳቸውም ለክፋት የሰለጠነ ማንነት ያላቸው ክፉዎችም ኮሜንት ውስጥም አያቸዋለሁ፣ በተለያየ ቦታም አገኛቸዋለሁ። ይህንን መልእክት የማስተላልፈላችሁ ሳትፈሩ እስካሁንም በሃይማኖታችሁና በአባቶቻችሁ መንገድ ለጸናችሁት ንጹሐን ለሆናችሁ፣ በዓለም ለምትኖሩት ንጹሐን እንኳን ባትሆኑ የእግዚአብሔርን ቸርነት ገንዘብ አድርጋችሁ ለአባቶቻችን ለእናቶቻችን ምሕረት ያደረግ እግዚአብሔር ለእኛም በእውነት ያለሐሰት ምሕረት አድርግልን እያላችሁ እግዚአብሔርን የምትማፀኑት ለምትማፀኑት። ለኦርቶዶክሳዊት ተዋሕዶ ሃይማኖት ተከታዮች ለኢትዮጵያውያን አቀረብኩት። እኔ ትንሹ አገልጋያችሁ ወንድማችሁ ያዕቆብ ዘልበረድ በረድ ይፈጠነ መጨረሻ ላይ መልእክት ስላለኝ እስከዛሬም በመልእክቱ በበረከቱ የምትሳተፉ ልባችሁ ያለ ጥርጣሬ መልካም ለማድረግ የሚፋጠንላችሁ እግዚአብሔር ይረዳችሁ። እህት ወንድሞቼ በሙሉ እስከ መጨረሻው ጠብቁኝ። መልእክት አስቀምጥላችኋለሁ። የታዘዝኩት የበረከት ስራ ስላለኝ ከዛ ስራ እንድትሳተፉና እንድትረዱኝ ስል በትትና ጠይቃችኋለው። እንደተለመደው መጨረሻ ላይ አድራሻ አስቀምጥላችኋለሁ አካውንት ስልክ ቁጥር የማስቀምጥላችሁ ይሆናል ማለት ነው። የፈራ ይመለስ ተጠንቀቁ ስሙ በሚል ርዕስ ዛሬ መጥቻለሁ። ቤተ ክርስቲያን በስጋ ለባሾች እቅድ አቃጆች ውስጥ ገብታ እየተጠመዘዘች እየታሸች እየተወቃች ነው። ድምፃቸው ትርጉም ያለው አነጋገራቸው ምስጢር ያዘለው ሊቃውንት እየተገፉ ነጋዴውና ወንበዴው ቤተክርስቲያኑን ወሯታል። እንደውም ከአባቶቼ የሰማሁትን ሳላጎል አሁን በነበርኩበት ቦታ ላይ የእርገትን ዝክር ለማዘከር አንዲት እህቴ የሆነ ቦታ አዛኝ ይቻለው ያንን አዘክሬ እንደጨረስኩ ነው ከሰዓት ይህንን ድምፅ የምቀርጽላችሁ ማለት ነው። ግንቦት አንድ ቀን ቤተክርስቲያን ራቁታቸውን በሆኑ ሰዎች ተከባለች አሉኝ ታዳስ ምንድን ነው ስላቸው ከእርቃናቸው ብዛት የተነሳ ሀፍረታቸውን ሳይሸፍኑ ራቁታቸውን ሆነው በጎቹን ያሳድሯቸዋል ቤተክርስቲያን ሁሉም ቦታ ላይ ታምሳለች ከቅድስቱም ከመቅደሱም ገብተዋል መቅደሱም ግን እስካሁን አልነኩትም አሉኝ በዚህም አንድ ምስጢር ተረዳው። እንደ ልጅነት ልንገራችሁ ከኔ በላይ እውቀት ያላችሁ አባቶችን የምታገኙ የትላልቅ ሰው ልጆች የሆናችሁ እህት ወንድሞቼ አስተውላችሁ አዳምጡ። ቅድስቱም መቅደሱም ማለቴ ቅድስቱም ቀኔ ማህሌቱም የተባለው አሁን ቤተክርስቲያንን በብሔር የሚያምሷት የሚያተራምሷት ክፉዎች ባሉበት ነው መቅደሱ ያልተነከው። አሁንም ትርምስ ባለበት ውስጥ እንኳን በትግራይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ክፍለ ሀገር እየተባለ ነው የሚባለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ሀገረ ስብከት ነው የሚባለው። ይሄ ከአባቶቻችን ከሐዋርያት የወረደው ኢትዮጵያን የሚመስለው የኢትዮጵያዊው ባህል አልተለወጠም። እርሱን መቀየር አቅቷቸው አይደለም፣ መንፈስ ቅዱስ ሰውሮባቸው ይህንን ቪዲዮ ሲሰሙ ቢቀይሩትስ ምን እያልክ ነው ለምትለኝ? አይ፣ ሁከቱ ቅርብ ነው፣ ማዕበሉ ፈጣን ነው። አትጨነቁ። ለዚህ ነው እስከዛሬ ከኖራችሁት የጽድቅ መንገድ የበለጠ ከእንግዲህ ስለማትኖሩ ሰላም የምታገኙበት ቀን እና ጊዜ ቅርብ ስለሆነ ያለመጠራጠር በመጠንቀቅ በሃይማኖታችሁ ጸንታችሁ ቁሙ የምላችሁ እኔ ከእናንተ የበለጠ እውቀት ከእናንተ የተሻለ ማንነት ኑሮኝ አይደለም። ኃጢአቴን አውቀዋለሁ፣ ብዙ ነው። ጽድቅ የለኝም። የእግዚአብሔር ቸርነት ግን ብዙ ሆኖ አኑሮኛል። ሳይገባኝ ለእኔ የማይገባኝን ስራ እግዚአብሔር በቸርነቱ ሰጥቶኝ እየሰራው ነው። ከእናንተ የማገኘውን የልብስ ኳሊቲ እየተማረጠ ከቦታ ቦታ እየተባለ ከተማ ላይ ይቀደሳል። በበረሃው ደግሞ መቀደሻ አተው ቅዳሴ ይታጎልባቸዋል። ዘቢብ አተው እኮ ነው፣ እጣን አተው፣ ጧፍ አተው። መቅደሷ ይችናት። በበረሃው ያሉት ያለ ደመወዝ የሚያገለግሉት ከተሟላላቸው አንድ ምዕመን ሂዶ አሟልቶ የፈለገውን ነገር ቢያደርግ የሚያስፈልገውን ነገር ለማድረግ ብቻ እነሱ የሌላቸው ስለሆነ እኮ ነው። ቢኖራቸው ቤተክርስቲያን በነፃ መስጠት የምትችል መሆኗን ሊቃውንቱ ያውቃሉ። በማከራየት ገንዘብ የሚፈለፍሉ አይደሉም። ጥሩ ክርስቲያን የሰጠውን ንዋየ ቅድሳት ለነጋዴ መልሰው የሚያስረክቡ አይደሉም። ዛሬ በየቦታው ቤተክርስቲያን ይተከላል፣ ይሰራል። ጥሩ ነው ግን የሚሰራው የቤተ ክርስቲያን አስተዳዳሪ ለመሆን ከዛም ደግሞ በዓሉን ለማቅለል ነው እንጂ ለክርስቲያኑ ታስቦ አይደለም። እኛ ሳናውቅ አሳልፈው ይሰጡናል። ከመቅደሱ አልደረሱም። መቅደሱን የሚጠብቁት መላእክት ተሰድረዋል። የመቅደሱን ቁልፍ የያዘው ሩፋኤል ቆሟል። አሳነባሪውንም ይወገዋል ማዕበሉም ንጹሕ የሆኑትን ምእመናን እንዲጠብቅ ያጸነዋል። ይህ የእግዚአብሔር ቃል ኪዳን ነው። ዛሬ ምስጢራዊ የሆነ ዕለት ነው። እመቤታችን በደብረ ምጥማቅ የተገለጸችበት ደግሞ ገጥሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያረገበት የምስጢር ዕለት የምስጢር ቀን ነው። በዚህ ቀን ለሐዋርያት ተስፋ ተሰጥቷል። አሁንም የምነግራችሁ ቤተ ክርስቲያንን ቅኔ ማህሌቱንና ቅዱስቱን ራቁታቸውን የሆኑ ሰዎች ወረውታል። ዘበኛ አይደሉ ዘበኛ አይሏቸውም አይደሉ ግን ሳ ራቁታቸውን ናቸው። የሚሄደውን ሰው እርቃናቸውን ሆነው ወደ ሾህ ያባሩታል። እውነተኛ የሆኑ ክርስቲያኖች እግዚአብሔርን የሚፈሩ ያለብሔር ያለማንነት ሰማይን ሀገራቸው አድርገው መብራድን ተማጽኖ የሚጠጉትን በትችት በጥያቄ አሰቃያቸዋል። ከነሱ ጋር በጉቦ በትርምስ በኃጢአት በክፋትና በዘረኝነት በአድመኝነት የተስማሙትን ደግሞ ይሾሟቸዋል፣ ይሸልሟቸዋል። ታቁትን ማለት ፀጋ እግዚአብሔር መለየት ነው። ይህ የሆነ ማለት ግን ከቤተ መቅደሱ አልገቡም። እግዚአብሔር ክብር ምስጋና ይድረሰው፣ ደግሞም አይገቡም። ከአባቶች የሰማሁትን ቀጥታ ዛሬ ኔትወርክ ያለበት ቦታ ላይ ገብቼ ይህን ቪዲዮ እየላኩላችሁ መንገድ ላይ ሽፍታ ገጥሞኛል። ብዙ ሌባ ገጥሞኛል። ብዙ መከራ አልፌያለሁ። እኔ ጻድቁኜ በጽድቅ አልፌ ሳይሆን የእግዚአብሔር ቸርነት ብዙ ስለሆነ በምሕረቱ በቸርነቱ እንደ ኃጢአቴ ብዛት እንደ ሰውነቴ ክፋት ሳይመለከት ለዚህ አደረሰኝ። አሁን ሰላም ከሚባል ቦታ ደርሻለሁ። ሰላም የሚሆነው እግዚአብሔር ሰላም ያደረገው ቦታ ነው እንጂ ሰላማዊ ቦታ ነው የሚባለው አይደለም። ስለዚህ እውነትን ለመስማት የፈራ ከዚህ ድምፅ ከሚያዳምጠው ይሽሽ። ለመተቸት ወይም በራሳችሁ ትቪት እንደዛሬው ለመናጥ የምትፈልጉት ደግሞ የምትሹት ደግሞ ብትችሉ አይምሮ ግዙ፣ ባትችሉ ግን ነፃ መብታችሁን ተጠቅማችሁ በዝምታለሁ። አረ እንናገራለን ካላችሁ ደግሞ መልካም የድፍረት ጊዜ ብያል። ትሑታንን የሚያከብር የተገፉትን እግዚአብሔር ፀሐይ ቀልቦናቸውን የሚፈጽም ትቪታቦችን ደግሞ የሚቀጣ የሚያሳፍር አምላክ እግዚአብሔር ነው። እናም ሁሉንም ለእግዚአብሔር ሰጥቻለሁ። እህት ወንድሞቼ፣ መልካም እያደረጋችሁ የጎደለ የመሰላችሁ በቤታችሁ በኑሯችሁ፣ በትዳራችሁ፣ በህይወታችሁ ሁሉ በሙሉ እስካሁን ከኖራችሁት የበለጠ ስቃይ አይመጣባችሁም፣ አይዟችሁ። ምርት ምርት የሆነ ተስፋ ተነግሮ የመጣውት እግዚአብሔር ክብር ምስጋና ይድረሰው። ለምን አትናገረውም ለምትለኝ ከተረዳ እስካሁን የነገርኳችሁ ብዙ ነበር። ካልተረዳ ደግሞ ሚዲያ ላይ መናገር ያለብኝን ለይቻቀዋል። አንድ ነገር ምነግራችሁ ያዕቆብ ዘልበረዲ ፈጠነ የገዳማትን የአድባራትን ፎቶ ቅርስ ሌጋሲ ወይ የሆነ ነገር ቪዲዮ እየቀረጸ እያነሳ ይልክልናል የምትሉት ወንድሞቼ፣ እንዳታስቡት። እውነቱን በፍሬው አውቁት ማለት እስከ ዛሬ በለቀኩላችሁ መልእክት የተዛነፈ ካገኛችሁ ያዕቆብን መተቸት፣ እንዲህ ብለን ነበር እንዲህ አልሆንም ማለት ትችላላችሁ። አንድ ቪዲዮ ብቻ ደግሞ ዛሬ ሰምቶ ምን የተፈጸመ ነገር አለ የሚላል፣ አይ መናገር እግዚአብሔር ያናገረኝን የፈቀደልኝን እናገራለሁ። ለሚዲያ የሚመጥነውን የሚበቀውንም ለይቻ አውቀዋለሁ። ነገር ግን መረዳትና ጊዜው ሲደርስ መገንዘብ ልቡናን አይምሮን ማየት ያስፈልጋል። አንዳንድ ጊዜ አይምሮአቸው አይምሮ እያላቸው ልብ የሌላቸው አሉ። ልብ እያላቸው አይምሮ የሌላቸው አሉ። ማለት በሐሳብ እየተገናኘ ይመስላቸዋል ቅዠትም ይመስላቸዋል። አይምሮ የሌላቸው ማለት መገንዘብ አይችሉም። ለልቡና የሰጡትም ልቡና ሐሳብ ያወጣል ያወርዳል። ማለት በአይምሮ የተዘገበውን አሁን ትዝ ያሰኛል። አእምሮ ማለት ቤተ መዛግብት ነው፣ የመጽሐፍ መደርደሪያ በሉት። አሁን ለምሳሌ የዛሬ ዓመት ያደረጋችሁት የሚቀመጠው ከአእምሮ ነው፣ የሚሰደረው በልቡና ነው። ታውሶ ከዛ ከአእምሮ ወደ ልብ የደረሰው ለምላስ ይሰጠዋል፣ ወዲ በአእምሮ በኩል ማለት ነው። ከዛ ይነገራል። ልባዊ ማለት ማስተዋል፣ አለመርሳት፣ በትውስታ ውስጥ መስመጥ ማለት ነው። ለዛ ነው የሰው ልጅ ህያዊት ነባቢት ለባዊት ነፍስ አለው የሚባለው። ለባዊት ማለት ጽድቁንም ኃጢአቱንም አይረሳም ማለት ነው። ህያዊት ማለት ቢፈጭ ቢጋጭ ቢቆረጥ ቢፈለጥ አይሞትም። ነባቢት ማለት ይህንን ሁሉ መናገር ይችላል ማለት ነው። ለዚህ ነው ከአራቱ ባህርያተ ስጋችን በመሬት ላይ እያለን ያለነው ነገር ሁሉ ኮፒ ፒስት የሚሆነው ከስጋ ወደ ነፍስ ነው። ታዲያ መልካም ስናደርግ በጎ ስንሰራ ክፉ ተደምሶ ኃጢአታችን ተሽሮልን ጽድቅ ለብሰን በእግዚአብሔር የምሕረት ዓይን እንታያለን። እግዚአብሔር በምሕረት ዓይኖቹ እንዲመለከተን መልካም ፈቃዱ ይሁንልን የእኛን ልቡናም ይመልስልን። ዛሬ እመቤታችን እግዝእትነ ማርያም ናት፣ ደብረ ምጥማቅ እመቤታችን ተገልጻ የምትታይበት አሕዛብ ሁሉ የሚያዩዋት የሚያምኑም የማያምኑም እሪ ተልቡና ስለሆነች ያዩዋታል። ቃል ኪዳኗ ፍጹም ጽኑ የማይሻር የማይለወጥ ስለሆነ እስካለ ተምጻት በቃል ኪዳኗ የታመኑት ይድናሉ። ከምጽአት በኋላ ደግሞ ለዘላለም ሕይወት ወዳለበት መንግስተ ሰማያት ይገባሉ። እስከ ዕለተ ምጻት ድረስ በቃል ኪዳኗ የማያምኑት የሚሳለቁት ይጠፋሉ። ከዕለተ ምጻት በኋላም ትሉ ወደማያንቀላፋ እሳቱ ወደማይጠፋ የዘላለም ሞት ወዳለበት ከንቱ ጩኸት ብቻ እየጮሁ ወደ ገሃነመ እሳት ይወርዳሉ። እመቤታችን ንጽሕተ ንጹሓን ቅድስተ ቅዱሳን እንላታለን መቲ ተፈጣሪ መልዕልተ ፍጡራን እንላታለን። ከፈጣሪ በታች ከፍጡራን ደግሞ በላይ ናት። ቤዛዊተ ኩሉ ዓለም እግዝእትነ ማርያም እመብርሃን የብርሃን እናት ናት። የብርሃን እናት ስለሆነች የጨለማባቸው ሁሉ ሲማጸሟት ከብርሃን ልጇ ወዳጇ ተማልዳ ታማልዳለች። እሷ ራሱ እኛን ወደ አምላክ የምታስታርቀን እመቤታችን ብለን ተንበርክከን ስንለምናት ልጄ ወዳጄ ወይ ለእኔ ቃል ገብትልኛል እሷን የጎልጎታ ጸል የክርስቲያን ሆንክ በሙሉ እመብርሃን የኦርቶዶክሳዊ ተዋሕዶ ሃይማኖት ተከታዩን ታገኘዋለህ። እዛ በኋላ በስራህም በኑሮህም በትዳርህም የሚበጠብጥህን እመብርሃን እየጋረደች ድንኳን ሆና ከሰማዩ መዓት ከምድር መቅሰፍት ስትታደግህ ታገኘዋለህ። አዛኝቷን እየቀለድኩ እኔ መከራን አውቀዋለሁ በአቅሜ ነው ይህን ስላችሁ እንደኔ የተሰቃየ የለም እያልኳችሁ አደለም በጣም ከኔ በላይ አለ የተሰቃየ መከራን የሚያውቅ እኔ መከራን አውቀዋለሁ የምላችሁ እንደ ድክመቴ ምላሳ ሙኜ ደካማ ሙኜ ድክመቴ ነው ይህንን ሁሉ ያስቀባጠረኝ እንደ ድክመት ተረዱት በዛ ድክመት ሁሉ ውስጥ ረሃብም ምርቦኝ ጅቡም ከቦኝ መብርሃን ብዬ ለምኛት። ጅቡም ይብላኝ ግን አይኔ እያየ ጀሮ እየሰማ እንዳይሆን አዛኝቷ ብዬ ለምኛት። ለጥ ባለ እንቅልፍ አሳድራኝ በረዶ ካለበት ቦታ ሳይበርደኝ ጅቡም ሳይበላኝ ነቅቻ አይታኛለች። ይህ ለእኔ ታምር ነው። ታምር ብላችሁም ንገሩት፣ በእኔ የሆነ ነው። አዎ በእኔ የሆነ ነው። መናገር አያስፈልግም እንጂ የእድሜ ክልሌንም መናገር ይችል ነበር። አሁን አይደለም የቆየ ነው ታሪኩን በግልም ቢሆን በተለያየ ቦታ የነገርኳችሁ ልኖሩ ትችሉ ይሆናል። ግን እመብርሃን ጥንት ብቻ አልነበረም፣ ዛሬም ታምር ታደርጋለች፣ ነገም እስከ ዕለተ ምጻት ታደርጋለች። የቅዱሳን ሁሉ ቃል ኪዳን እስከ ዕለተ ምጻት ድረስ አይጎልም። ከምጻት በኋላ ግን ሁሉም በየቃል ኪዳን ዋጋውን ያገኛል። ጻድቅ ይፈረድለታል፣ ሀጥ ይፈረድበታል። በኢትዮጵያ ደግሞ አንበሳ ይነሳል። ከምጽአት በፊት ዘንዶው ስልሳ ስድስት አርዌ የምድሩ እንደሚመጣ ሁሉ እንዲሁ በኢትዮጵያም ካቶሊካውያንን የሚያንበረክክ መንፈስ ቅዱስ በመስዋይቱ ተገልጾ ሲታይ ስጋው ወደ በግነት ተለውጦ ከዛ ነበልባሉ ይታያል። ከዛ በኋላ ደግሞ ጨረሩ እንደ መብረቅ ጨረሩ ሆኖ የሚታይበት ጊዜ በኢየሩሳሌም ይመጣል። ያም የሚሆነው በኢትዮጵያው ያለ ሊቃውንት ነው። በቤተክርስቲያን ዙሪያ በውስጥም በውጭም ጥላት አለ። መቅደሱን ግን መላእክት ከበው እየጠበቁት ነው። ምረት የሌለው ሰይፍ ታጥቀዋል። መቅደሷን የሚጠብቋት የቤተ ክርስቲያንን ንጹሐን መላእክት ቅዱሳን ሲሆኑ ግን ራቁታቸውን ለሚተራመሱት ቅዱስና ቅኔ ማህሌት ውስጥ ሰይፋቸውን አዘጋጅተዋል። ይሄ እውነት ነው። ሁሉም ተለውጦ በቅርብ ታዩታላችሁ። ያለ መጠራጠር በሃይማኖታችሁ ብቻ ጽሙ። ሰውየው በቅኔ ማህሌቱና በቅዱስ ውስጥ የሚተራመሱትን ራቁታቸውን የሆኑትን ወንበዴዎች ሀሳባቸውን ለማሳካት ከጥላቶቻችን ጋር ውጭ ሀገር ሂዶ ሰላም እየተባባለ ነው። ከዚህ ጋር ሚሽን አሳክቷል። እንደ ወጣ ሚሽኑን የታቀደላቸውን እየሰሩ ነው። በመቅደሱ ውስጥ ያሉት ሊቃውንቱ ደግሞ አሁን ተነስተዋል። የተነሱት ማንንም ይዘው አይደለም። መብርሃንን ይዘው ጸሎተ ማርያምን ይዘው ነው። አሁን እነ ዮሐንስ አፈወርቅ እነ አትናቴዎስ እየመጡ ነው። እነ እለእስክንድሮስ እየመጡ ነው። አሁን ካስፈለገም እነ ሙሴም እየመጡ ነው። አሁን ኤልያስም እየመጣ ነው። በዚህ ሁሉ መካከል ሲመጣ ብዙ መከራ፣ ብዙ ስቃይ ይኖራል። በዚህ ሰዓት ታዲያ በሃይማኖቱ የጸና ክርስቲያን ያችን የናፈቃትን የጠበቃትን ፍሬ ያገኛል፣ ይበላል። እሳቱን ዜናውን ያያል፣ ድምፁን ይሰማል፣ ትርምሱን ይመለከታል። ግን ሃይማኖቱ ከምግባሩ ከተስማማለት እሱ መከራውን ቢያየው እንጂ መከራና መቅሰፍት፣ ስቃይና እንግልት እሱን አያየውም። ለምን ክርስቶስ በዘመነ ስጋውየው በዓለም ሁሉ ታይቶ የማይታወቅ መከራ ይመጣል፣ ያውም ደግሞ በሚያምኑ ክርስቲያኖች ላይ በጣም ይጸናል አለ። ወዳጅ መስለው ነከሱን፣ ካባ ለብሰው ወቀሱን። ግን ከቤተ ክርስቲያን ከኦርቶዶክሳዊት ተዋሕዶ አልነበሩም። ሮም ከዲያብሎስ ነው የነበሩ። ዲያብሎስ እንደሚዋሸው እንደ ዲያብሎስ ዋሹ። በየሚዲያው እየወጡ የምናውቃቸው ሊቃውንትን የሰጡን አባቶቻችን ቀድመው ተሸኙ። እነአባ ጥበቡ እና አባ ዘወንጌል እና አባ ገብረ ሥላሴ እነዚህን ብዬ ልል በጣም ብዙ ከአርባ በላይ አባቶችን ሊነግራቸው ይችላሉ፣ እማቃቸው ማለት ነው። ይህ ሰውዬ እንደገባ ያረፉ እነዚህ ሰዎች ባያርፉ፣ እነዚህ አባቶች ባያርፉ ኑሮ ይህ ሰውዬ ይህን ያክልም ጊዜ አይቆይም። ይህን ያክልም ወጠጤ በቤተ ክርስቲያን ላይ ቆብና ሻሽ እየለበሰ ወዲያና ወዲያ አይተራመስም። አባቶቻችን ያረፉት ይህ ጊዜ በእኛ ኃጢአት ብዛት ስለመጣ መስፈጸሙ ስለማይቀር እየተፈጸመ ደግሞ እነሱ ቁመው ማየት ስለማይፈልጉ እግዚአብሔር ሆይ መዓትና መከራዋን የሀገራችን የቤተ ክርስቲያንን ግፍ የወንበዴን ስብስብ ሳታሳይ አሳርፈን አሉት። እግዚአብሔርም ሰማቸው፣ አረፉ። ቃል ኪዳን የተገባላቸው አሉ። ጥንት ቅዱሳን ከሞቱ በኋላ ታምራት እንደሚያደርጉ በአካል የምናውቃቸው አባቶቻችን ከሞቱ በኋላ ድውያንን የሚፈውሱ አባቶች አይተናል። መቃብራቸው አጋንንትን ሲያስለፈልፍ፣ ዲዳ አፉ ሲተረተርለት፣ በሽተኛ ድኖ ጤነኛ ሲሆን ያየውት እየተመለከትኩት አለኝ። ለሚዲያው እየወሰዳችሁ የቅዱሳንን በታ አሳልፋችሁ አትስጡ። ስም በመስጠት በልባችን ጥርጣሬ በመፍጠር ከራሳችን መንገድ እንድንሸሽ የሚያደርጉን አረመኔዎች የበዙበት ጊዜ ስለሆነ ኢትዮጵያን አይወዷትም። የኢትዮጵያ ሌጋሲ የተባለ ቅርስ፣ የብራና መጽሐፍ፣ የቃል ኪዳን ታቦት በሙሉ በፈረንጅ ይፈለጋል። ኢትዮጵያዊው ደግሞ በዘርና በብሔር በጎጥ ይተራመሳል። ድክመታችን አውቀውት ማንነታችን ተረድተውት እኛን እርስ በርስ እያባሉ የእኛን ወርቅ ይቀሙናል። እኛ ወዳጃችን በመጥላት በእርስ በርስ በመጋጨት ለጠላቶቻችን እየተመቸን የገዛ ወንድማችን ጠላት አድርገን እኛም በወንድማችን ቂም ይዘን በታችን ተቀይመን እርስ በርስ እንናከሳለን፣ እንደ ውሻ እንራገጣለን፣ እንደ አህያ። ይሄ ዘመን እንዲህ ነው። ይህም የሆነው ከቅኔ ማኅሌቱ እስከ ቅድስቱ ራቁታቸውን የሆኑ ሰዎች ስለተሰበሰቡ ነው። ክህነትም የላቸውም፣ ስልጣነ ክህነት የላቸውም። ተቀምተዋል በድፍረት እንደ አፍኒንና ፊናስ እንደ ኤሊ ልጆች ናቸው። እግዚአብሔር ግን ቃል ኪዳኑ አይጎልምና መቅደሱን በመላእክት አጠረው። ሰውየው የጠላቶቻችን ሐሳብ ለማሳካት ኢትዮጵያን ያሳፈረ ኦርቶዶክሳዊት ተዋሕዶን የደፈረ መስሎት የአፍ ወዳጅ የልብ አራጅ ሆኖ አመሰን አተራመሰን። ያቀዱትን የደህንነቱን ስራ ለፓስተሮቹ እየሰጠ ትንቢት አስመስሎ አስነገረብን። አባቶቻችን ግን ሁሉን ቀድመው የሚያውቁት ኢትዮጵያን የሚጠብቋት ዛሬም እየጠብቋት ያሉት በቅዱሱና በቅን የማህሌቱ የተሰገሰጉትን ራቁታቸውን የሆኑትን ክፉዎችም መንጥረው የሚያወጡበትን በትር አንስተዋል ዛሬ በእድሜያችን ገኖ ለቲክቶክ እና ለዩቱብ ለፌስቡክ፣ እና ኢንስታግራም፣ ትዊተር ወዘተረፈ መግለጫ የሚሰጥ ድምፅ ሰማን። በዚህ ውስጥ የምሥራች የምነግራችሁ ሚዲያ ሳያውቃቸው እየመነጠሩ ሴራን እያወጡ ቤተክርስቲያንን የሚጠብቁ ክርስቲያኖቹን የሚንከባከቡ ተስፋ የሚሰጡ አርበኞችም አሁን እየተሰባሰቡ ነው። እናም የፈራው ከዚህ ጋር መመለስ ይችላል። ከዛ ውጭ ግን ያልፈራችሁት ወንድሞች አብራችሁኝ ያላችሁት በሙሉ ወደፊት በሃይማኖታችሁ ጽኑ፣ አትፍሩ። ይሄ የክብር የሰማዕትነት ዘመን ነው። ማወቅ መረዳት የምትፈልጉትን በግል ጠይቁ። አባቶችን መርምራችሁ ለዩ። ከአባት ስለለበሱ፣ ሻይ ስለጠመጠሙ፣ ከእናንተ ጋር የሆነ የሚዛመድ እንዲያለ የሚል ወሬ ስለወሩ አይደለም ማመን ያለባችሁ። ከመጀመሪያው እስከመጨረሻው በደንብ አድርጋችሁ እዩዋቸው። እኔም ብጠይቁኝ የማውቀውን እመልስላችኋለሁ። የማላውቀውን አባቶችን ወንድሞችን እጠይቃለሁ፣ እንረዳዳለን። ይሄ ክርስቲያናዊ ግዴታችን ነው። እናም በዚህ ቦታ መዓት ጅራፍ ተነስቷል፣ ወንጭፍም አለ፣ የሚምዘገዘግ መዶሻ፣ የሚንቀለቀል ነበልባል አለ። አዲያሄ የሚበላው ሰውን እንጂ ሳር ቅጠል እንዳይመስል። እሳት ያለው በየቤቱ ነው ተብሎ ሲነገራችሁ በፊት ከአባቶቼ የሰማሁትን የባሕታውያንንም ድምፅ ችላላችሁት። እስኪ አሁን የአማራው የተባለው በሙሉ የተደራጀው አለ። እሳቱ ከየቤቱ አይደለም ከየሰፈሩ አይደለም። ንገሩኝ እስኪ። እዚህ ቦታ አለ እዚህ ቦታ የለም እዚህ ቦታ ነው ያለ ብላችሁ ለይታችሁ ትነግሩኝ አላችሁ? የለም። ለምን ልብ አትሉም? እግዚአብሔር ከሁላችን ጋር ይሁን። እናም ከበረከቱ መሳተፍ የምትፈልጉት ወንድሞቼ በዚህ ባስቀመጥኩላችሁ ስልክ ቁጥር ተሳተፉ። በተረፈ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዘእልበረድ ፈጠነ ነበርኩ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የእርገት በዓል በሰላም አደረሳችሁ። ለእመቤታችን ለእግዝእትነ ማርያም አመታዊ ክብረ በዓል እንኳን በሰላም አደረሳችሁ፣ አደረሰን። በሌላ ቪዲዮ እስከምንገናኝ ድረስ ደና ቆዩልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ቴሌግራም ላይ መልእክት አስቀምጡልኝ። የክርስትና ስማችሁንና የላካችሁን ከየት እንደሆነ አሳውቁኝ። ለእኔም ለእናንተም መድረሱን ለእነሱ ለመንገር ማለት ነው። እዚህ ጋር ሆሆ እልልታ ያለበት ቦታ ላይ ሳይሆን እናንተ መልካም እያደረጋችሁ እንድታደርጉ የሚጠይቃችሁ ጸሎተ ማርያም አድርገው እመቤታችን ተማጽነው የልባችሁ ሐሳብ እንዲፈጸምላችሁ አጢአታችሁ እንዲሰረይላችሁ በእንባ ውዳሴ ማርያም የሚደገምበት ጸሎተ ማርያም የሚደረስበት አቡነ ዘበ ሰማያት የሚጸለይበት ቦታ ላይ ነውና እንደቀላል ነገር ባታዩት መልካም ነው። ስታደርጉት ዋጋውንም በረከቱንም ታገኙታላችሁ። እግዚአብሔር ከሁላችን ጋር ይሁን። መልካሙን አድርገን ለመክበር የአባቶቻችን አምላክ እግዚአብሔር ይርዳን። በሌላ ቪዲዮ እስከምንገናኝ ድረስ ደና ቆዩልኝ። ወሰባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።